እኔም እንዴት እንዳለፍኩት ግራ ይገባኛል፣ ቢያምር ምክንያቱም ሰው ላይ ቢሆን እንዴት ነው እንዴት ቻለች ምናምን ነው ምለው ውጪ ውጭ ሰርድ ፐርሰን በሆንና እንዲሁ። በእርግጥ እዛ አካባቢ ቢል ሀፕን እንዳደረገብኝ አካባቢ በጣም ጸልይ ነበረ። ብዙ ትራጀዲዎች እንጂ አላረቅም። ፐርሰናል ትራጀዲውን የምናነሳው ከሆነ ጎትቶ ወደነበርንበት ስሜት ይከተናል። የበረታንባቸው ጊዜያት ያሸነፍንባቸው ጊዜያት ደስ ይላሉ ሞር እሷ ናት በረከቴ ነው ብዬ ማስበው እሷ አሁን የዩስቲና እናት ነው የሚሉኝ እንደውም ስሜን ታታፋቸዋል ባለቤትሽ በምን አይነት ሁኔታ ውስጥ በምን አይነት ስሜት ውስጥ እንዳለፈ እሱ ብቻ አንዱ ሊረዳ የሚችለው በጣም ከባድ ስሜት ነው ህፃናቶች ናቸው አባትሽኮ የለም አሏት እኔ በቃ እንዴት ሰምተው ነው በቃ ምናልባት እንደዚያ ቤተሰብ ምናምን አይተውት ነግሯቸው ህፃናቶች ናቸው ሳጫውታት ግቢ ውስጥ እሱ እሱ ነገር እውነት ለመናገር በጣም ኩሽን ያደርገኛል። እንዴት ነው ማስረዳት። ከስራ በኋላ ዘወትር ቅዳሜ ከምሽቱ ሁለት ሰዓት ላይ በቃና።